ምን አለ በዛው ቀጠለ ብትልል ትልልሽ፣ አለፋታም እኮ ከሱ ጀምርና፣ ሲዲሴም አብሮ የሚሄድ እኮ መስሎኝ ነው እኮ።

ሙራዱ እባላለሁ። ኦሮምኛ ዘፋኝ ነኝ። እንግዲህ አሁን ሁሉም ከተነሱበት ያው ጸረ ኤድስ ከጸረ ኤድስ ነው ሙዚቃ የጀመርነው ኪነት ላርገው ሁሉም ከተነሱበት ጸረ ኤድስ እ

እንደዚህ ክበቦች አሉ። ልክ ነህ እኮ። ወደ ምን ወደ ጨዋታ እንዴት አድርጎ እንትን በል እኮ። ስገጥመው እኮ ሰርከስ ውስጥ ረዥም ጊዜ በሰርከስ ሰርከስ ሰርከስ ቢሾፍቱ የሚል ነበር። እዛ ነው በቃ ሙዚቃ በደንብ ዞር ስለነበር ያው ከሰርከሱ ጋር ቱር ምናምን ታደርጊያለሽ። ያው ሀገር ውስጥ እዛ ነው። ቱር እኮ የሚጀምረው ከሀገር ውስጥ ነው። አዎ፣ ያው ከዛ በኋላ ወደ ውጭ ቱር የሚለው እንደዛ ነው። ሰርከስ ውስጥ ሙዚቃ በምትሰራበት ሰዓት ላይ ማለት ነው ይሄ ሙዚቃውን ብቻ ነው የምትሰራ ወይስ ደግሞ በሰርከሱ ውስጥ የምትሳተፍ ነበር ወይስ? ሸነጥ አላደርገም። የሆነ ሰዓት እነሱን ስታያቸው ያው ሲሰሩማ ታያለሽ። ሩሏን የሚከልክለን ይል መገልበጣል ሌላው ይፈልጋል መሰጠት ይፈልጋል። ነው ያው እነሱ ሾው ሲያቀርቡ ከማቅረባቸው ፊት ሙዚቃ እናቀርባለን። ከዛ ደግሞ ለፒራሚድ ምናም እነሱ የሚሰሩት ትርኢት አለ እዛ ላይ ምና እየተቆረጠ እየተቆረጠ ይሁን ይቀርብላችኋል፣ ማለት ነው ያ፣ እንደዛ እናጅባችኋል፣ በዛ ነው ማለት ነው። በጣም አሪፍ። አንተስ የማትረሳቸው ያጋጥም፣ በተለይ ደግሞ የሰርከስ ሲሆን ደግሞ ብዙ የሚያጋጥሙ ነገሮች ይኖራሉ ብዬ አስባለሁ፣ አይደለ? የማትረሳው ገጠመኞች ይኖራሉ። አዎ፣ እረ አሉ። ምን ገጠመኝ ማይጠፋልህ ልጅ አለ። ሰርከስ እንኳን አዎ፣ አሉ፣ ግን ሞራ እንትን ሙዚቃ የሆነ ሰርግ እየሰራ በቃ ማይረሳ ሙሽራ ካስገባም በኋላ ይህኛውን ቢያዩ ኪወርድስ ይስቃል። በጣም ከባድ ነው። ማንም ላይ ያልደረሰም ነው። ሰርጉ ምን ሰራው? ትክክለኛ ታሪክ፣ ምንም ጠብ ያላለ ላይቭ ነው። ሙሽራ አስገብተን ምሳልና ሙሽራ እንዳስገባን አስገባንና የሆነ ቡራኪ ምን እንትን ይደረጋል። አባቶች ከመበላ ከዛ በኋላ እኛም ልናነሳ ሄደ። ከሙሽሮቹ ቀድማችሁ? አይ ሙሽሮቹ ከነሱ በኋላ ሄድን። ያው ከሙሽራ ቀጥሎ ነው ግድ ነዋ። አንደኛ እፍቶ ይገኛል፣ ሁለተኛ ሰው እስኪ ዝናና ድረስ እናንተ ናችሁ ሙዚቃ እንትን የምትሉት ከጨረሳችሁ በኋላ ደግሞ ከሄዳችሁ፣ ኦልሬዲ ጨጭ ብሎ ሊያጠበቅ ስለሚችል ኢነርጂ ዜሮ ይገባል። ስለዚህ ከሙሽራ ቀጥሎ ሁለተኛ ሙሽሮች እናንተ ትገባላችሁ። አነሳን፣ እዛ ወደ ድንኳኑ ከምንመለስ እዛችሁ ጋር ሻግ ብለን የሆነ ቤት ገባና እየበላን ከዛ በኋላ በልተን፣ ታጥቤ ዘፋኙ አንዱ ዘፋኝ ሄደ። ለሁለት ነው የምንሰራው ይሻል ኪቦርዲስቱም ሄደ። እዛ እጄን ታጥቤ ስመለስ ስልክ ጠፍቷል ተባለ። ስመዛ አልገባኝም። እዛው ቤት ስልክ ጠፍቷል ተባለ ብቻ። ደግሞ ሄዳችሁ የበላችሁት አንተ እና እሱ ናችሁ ወይ? ጉዴ! እነሱ ጥለውኝ ሄደዋል ማለት ነው። አንተ ነህ የተባልክ እዛ አገር አማን። ዞር ብዬ ልገባ ሲሄድ ዛ ወይኔ ወይኔ ወይኔ እንደ ከዛ በኋላ

እቺ ቲቲ ቲቲ ቲቲ እዛ እኔ አላውቅም። በቃ እኔ ያዝኩት ደሞ ቻይና የሚባል የለም ገና ሲመጣ ትልቁ ነው ያዝኩት እኔ አረ በቃ ስልክ ትበል ምናምና ጧ ምናምና። ይሄንንም ሰርቆ ሊሆን ይችላል የሆነ ሰው ብቻ እየሮጠ ሰርጉን የሆነ እንደ ኮሚቴ ምናምን ነው መሰለኝ እያፈላለገ ጋማ ተደርጌ፣ ከዛ በኋላ በቃ ያው ትንሽ የሀዘን ስሜት ነበረ። ይዘውኝ መተው ድጋሚ እየተከፈው ለሙሽሮቹ ዘፈንኳል። የምርህእንት መጨረሻ ላይ የታመኑ በቃ መጨረሻ ላይማ ዘፋኝ እንደሆንኩ በቃ ይቅርታ እና አስቸጋሪ ነው ይሄ። እንደዚህ አይነት ታሪክ አለ። በጣም ጎበዝ ዘፋኝ ነው። በጣም ቅድም እያየሁት ነበር። በጣም ይሄ ከታፍ የሚባሉ አሉ። አሁን በጣም ዘፈን ቀጣጥለው ምናምን በጣም አድናቂያቸው ነኝ። ማአት ዘፈን አንዴ በቃ መደዳውን ይለበልቡታል፣ ቀጣጥለው ቀጣጥለው። እና ለኦሮምኛ እንደሱ አይነት የለም።